ቆያለን መልካም ጊዜ ተከተሉን። ወጥቷችን እንግዲህ አቶ ግርማ በየነ እንዳው ጋሽ ግርማ የት የት አስተምረዋል? የምታስተምሩትስ የትኛውን የትምህርት አይነት ነበረ? የት የት አስተምረዋል? ከድሬድዋ ውጭም ድሬድዋ ውስጥ ነው? አዎ። መጀመሪያ እንደተቀጠርኩኝ እንደው የአቀጣጠሬን ሁኔታ እንትን ልበለው ወቅቱ ወጣት ለምን ታይ የሚባልበት ዘመን ነበር። ስራ ሲገቡ አዎ፣ አስራ ሁለተኛ ክፍል ሆኜ ለመማር እንደሄድኩኝ ማስታወቂያ፣ የመጀመሪያው ድጎማ ብለው መምህራን ብለው በድጎማ ተቀጠርኩ። በወር አንድ መቶ ብር ብቻ ይከፈላል። ይህንንም ስራ የጀመርኩት አይሻን ከአይሻ በኋላ መልካ ጀብዱ ሰራው ከመልካ ጀብዱ በኋላ ኢጃ አነኒ ሰራው ከኢጃ አነኒ በኋላ ተመልሼ ገንደገራዳ ትምህርት ቤት ሰራው ከገንደገራ ምስራቅ ጀግኖች የሚባለው ትምህርት ቤት ሰራው እዛ እየሰራውኝ በአጠቃላይ አርባ ዓመት በመምህርነት ሰርቻ አርባ ዓመት ምን የትምህርት አይነት ነበር የሚያስተምሩት በመጀመሪያ ዲፕሎማ ሳሊዝ በቃ ሁለገብ ነበረ። ከአንድ እስከ አራት። ከዛ በኋላ በዲፕሎማ ከተመረቁ በኋላ፣ አዎ አሁን በጡረታ ተገኘ። እንግዲህ ጋሽ ግርማ እንግዲህ ከመምህርነት ጎን ለጎን ብዙ የበጎ ፍቃድ ስራዎች ውስጥ ትሳተፋላችሁ። እርስዎ የሌሉበት የበጎ ፍቃድ ስራ የለም። ምን ምን አይነቶች ላይ ነው የምትሳተፉት ስ እየተሳተፋችሁ አሁንም ድረስ፣ በጡረታ ተገለው የበጎ ፍቃድ ስራ እየሰሩ ነው። በዛም ደግሞ ለዘበናት በሰሩት የበጎ ፍቃድ ስራ ከከንቲባ ከድርጅኋር ሰርቲፊኬት ያገኙበታል። እስኪ ይሄን አጫውትኝ። በጎ ፈቃዱ በምን በምን ዙሪያ ነው የምትሰሩት? መቼ ነው በጎ ፈቃዱን አንድ ላይ እያይዘው የጀመሩት? አዎ፣ በጎ ስራውን የጀመርኩትኝ ዲፖ የመጀመሪያ ደረጃ ትምህርት ቤት አሁን ቴክኒክና ሙያ ከዛ ነው የጀመርኩት። እና የምሰራቸው ስራዎች ወይም የምሰጣቸው አገልግሎቶች ከችግር ወለል በታች የሆኑ ህፃናትን ምግብ ለሌላቸው ምግብ፣ ዩኒፎርም ለሌላቸው ዩኒፎርም፣ የመማሪያ ቁሳቁስ ለሌላቸው ደፍተር፣ እርሳስ፣ ብጥር፣ ቦርሳ ይህንን የመሳሰሉ ነገሮችን አደርግ ነበር። እንደገና ደግሞ በህመም ላይ ያሉ ተማሪዎችን ከቀበሌያቸው ወረቀት እያወጣሁኝ ሆስፒታል ድረስ እየወሰፍ አሳ እንደው፣ አልፎ አልፎ እንኳን በጎ የሰሩላቸው ሰዎች በአንድም በሌላ አግኝታቸዋቸው ያውቃሉ። እነሱ አሁን ወይ ወጣት ሆነው ወይ ጥሩ ደረጃ ገጥሟቸው ያጋጠሙት ነገር አለ። በዚህ ዙሪያ በጎ ፈቃድ እያከናወኑባቸው አካባቢዎች አዎ። በጣም በጣም ደስ ይለኝ። እኔ ያው ከእድሜም ጋር አድጌያለሁ እንትን እያለው ወደ አዛውንትነቱም ገብቻለሁ። ቢሮዎች ጉዳይ ለማስነሳ ለማስፈጸም በሚሄድበት ጊዜ ጋሼ ብለው ብድግ ብለው ነው። አሁን በቅርብ እንኳን ወጣቶችና ስፖርት ኮሚሽን ለዚህ ለኦቲዝም ማዕከሉ ኳሶችና ለልጆች ይጠቅማሉ የሚሉትን ነገር ለመፈለግ ተገባ። የስራ አስኪያጁ ጸሐፊ ነች። ጋሼ ብላ ብድግ ብላ ጨበጠች። ከዛ እኔ ወደ ጉዳይ ሄድኩኝ። ምናልኩኝ አብረን የሰራናቸው ናቸው። ደግሞ እዛው ስፖርት ኮሚሽን ያሉ አሉ። እና አቶ ተስፋዬ አሁን፣ ከዛ ቀጠሮ ስቀጠር ኳሶቹን ለማግኘት ወጣ። ጋሼ ጋሼ እያለች እየሮጠች መጣች እየሮጠች መጣች እና አቤት ስላት እንኩ በታክሲ ይዱባ ብላ ሁለት መቶ ሁለት መቶ አራት መቶ ረ እኮ እኔ ገንዘብ አለኝ ችግር የለብኝም። ወይ ጋሽሄማ እኔ መቅላት ነው ብላ መጠችኝ። እንደዚህ ተደጋጋሚ ተማሪዎች አሉ። ምንድን ነው የሚሰማችው? በዚህ አሁን በሄዱበት ሁሉ ጉዳይ ለማስፈጸም ሆነ እንዲሁም እራሳችሁ ጉዳይ ኖሯቸው ስትሄዱ በተለያየ ቢሮ፣ በተለያየ ተቋም፣ በግልም በመንግስትም ያስታና እንደተመረጠው ሁሉ እኔ በዛን ሰዓት ብቻ ለምስራቁ 19 ቀበሌ 19 ከተሞች ብቻ ነበሩ። አሻንተ አሁ ለድሬዳዋ አበበ ሸቴ በነበሩበት ወቅት አበበ ሸቴ ከንቲባ የሆኑበት የሆኑበት ጊዜ አንድ ላይ ነው የከንቲባ ሹመት እና የሹመት ደብዳቤው ያገኛቸው ያገኘን እሺ። እና አሁን ወደ ስራው ስንገባ እንደነገርኳችሁ እንትኑ የለውም፣ ህዝቡ ተሰዶ ሄዷል። እንዳሁኑ ደግሞ ምክር ቤት ወይም ማዘጋጃ ቤቱ በጀት ተመድቦለት አይደለም እንትን የሚለው በገቢው ነው። እኛ ጋር ደግሞ ሰው ስለሌለ ገቢ አጣል፣ ገቢ የለም። ያደረጉኝ ከችግር ወለል በታች ያሉትን ተማሪዎችን በተለያዩ ቅዛ እንዳገኙ